የሚቀጥሉ አምስት ደቂቃ በስቱ የመጀመሪያውን የዌብሳይት ባህሪ ቤት ላደርጋችሁ። ሄደር እንዴት እንሰራለን፣ ፉተር እንዴት ዲዛይን እናደርጋለን፣ ሜን ኮንተንት እንዴት እናስቀምጣለን የሚለው በዚህ ቪዲዮ እመልስላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ወደ ኤችቲኤምኤል ገጻችን እንሂድና መጀመሪያው ላይ ሄደር ብለን እንጀምራለን። ከሄደር ውስጥ ዲብና ኤችዋን አሉ። ዲብ እንሂድና ክላስ ዲነር እንበሉ። ኤችዋን ማይ ዌብሳይት ሄደር ልበሉ። ኤችዋንም ማይ ዌብሳይት ሄደር በሄደር ቀጣይ ደግሞ ምን አለ? ሜን ኮንተንቱ አለ። መሀል ላይ ያለው ቦዲ ላይ በደንብ የሚይዘው ሜን እንና ሜን ውስጥ ላይ ደግሞ ምን አለ? ዲቦች አለ፣ ኤች አለ፣ ፓራግራፎች አሉ። ስለዚህ ዲቭ እንና ክላሱን ክላስ ኮንቴነር ኤች ዋን ብዬ ዌልካም ልበል። ፓራግራፉ ደግሞ የተወሰነች ዝርዝር ነገር ትንሽ ይብት ነው አሪፍ ይሆንልናል። ፓራግራፍ ብዬ ዚስ ኢዝ ዘ ሜን ኮንተንት ሴክሽን ኮንተንት ሴክሽን

ሪዘርች ይህ በፓራግራፍ ያልቃል ማለት አሁን የኤችቲኤምኤል ገጻችን ጨርሰናል ማለት የኤችቲኤምኤል ገጻችን ይህን ይመስላል። ይህን አሁን መጀመሪያ ሄደሩ ከላይ እንዲሆን ፉተሩ ደግሞ ከታች እንዲሆን እንደገና ደግሞ ሜን ኮንተንቱ ደግሞ ከማር እንዲሆን ዌብሳይት ስትራክቸር ቅርጽ እንዲይዝልን ወደ ሲኤስ የስንሄድ እና ስቴል እናደርጋለን። እስከዚህ ከደረሳችሁ ቪዲዮውን እንደወደዳችሁት አልጠራል። እስካሁን ሳብስክራይብ ካላደርጋችሁ አሁኑኑ ሳብስክራይብ አድፈለ። በዲንል ና ማሪጅን ዜሮ ይሆንልኝ ማሪጅን ዜሮ ፎንት ፋሚሊ ጽሑፍ አይነት ሳንሰሪፍ ኤሪያል ይህን ልጠቀም ዲስፕላይ ወይም እንደሚታይበት የሚታይበት አይነት ፍሌክስ ይሆንል። ፍሌክስ ዳይሬክሽን ኮሎመን ፍሌክስ ዳይሬክሽን ኮሎመን ሚኒመም ሀይቱ ሚኒመም ሀይቱ መቶ ቪኤች መቶ ቪኤች ማለት ፉል ሀይት ማለት ባክግራውንድ፣ ሁለችኛው ልጠቀማል ኤፍ ስሪ ኤፍ ስሪ ኤፍ ስሪ። በጣም አሪፍ አሁን ኮንቴነር ብለን ክላስ ስተናርግን ሁለት እንንጠቀምና ኮንቴነር ብለን የቅድሙን አምጥተን እናሳምራለን ማለት ነው

ከለር ወይት ወይ ቴክስት አላይን ሴንተር ቴክስቱ አቀማመጥማ ሴንተር ጆክት ኮንቴነርን እና እናስውባለን። ባክግራውንድ ወይት ይሆንልኝ። ሃዲንግ ሀያ ፒክስ ሆኒ ፒክስን ማርጅን ሀያ ፒክስን እና ዜሮ ይሆንልኝ። ሀያ ፒክስን ኤንድ ቦርደር እሽካ ኮንተንት ኮንተንት ማለት ምን ኮንቲኒውስ ሳይሆን ኮንተንት፣ ኮንተንት ማለት የመካከለኛ አለ ያለቻው። አሁን የፉተሩን እናዘጋጃለን ማለት ተር እንነና ተር ታች ጋር የሚቀመጥልን። ባክግራውንድ የፉተሩ ባክግራውንድ ስሪ ስሪ ይሆናል። ከለሩ ደግሞ ወይት፣ ቴክስት ኦንላይን ሴንተር ማሪጅን ቦቶ ዜሮ ፒክስ አሁን ራን እናድርግና እናያለን ማለት ነው ያው እዚህ ጋር ለለ ማይ ዌብሳይት ሄደር እያለ ነው ከላይ ዌልካም ዚስ ኢዝ ሜን ኮንተንት ሴክሽን ኢንሳይድ ኤ ኮንቲነር ቦዲ ላይ መሀል የሚጻፈው ከዛ ፉተራችን ላይ ደግሞ መጻፍ የፈለግናቸውን ጽፈናል ሄደር ላይ ደግሞ ጽፈናል ማለት ነው ይህን በሰፊው ለማየት ሰፋ አድርገው እና እንያው ያው በጣም ማሪጅ የሆነ ማይ ዌብሳይት ሄደር ዌልካም ዚስ ኢዝ ሜን ኮንተንት ሴክሽን አሪፍ የሆነ በዚህ በአምስት ደቂቃ ባልሞላ ውስጥ ጨርስናል ማለት ነው። ይህ ቪዲዮ ለሰዎች ይጠቅማል፣ ያስተምራል ብላችሁ የምታስቡ ከሆነ ደግሞ ለጓደኞቻችሁ ሻ አድርጉላቸው። ራሳችሁን ገጽ ሰርታችሁ ኮሚንት ላይ ብታስቀምጡልኝና በጽሁፍ ላይ ደስ ይለኛል። ሰላማችሁ ይብዛል።